በአዲስ አበባ ዛሬ ሰኔ 16 ቀን 2017 ዓ ም ረፋር ላይ በደረሰ የትራፊክ አደጋ የዘጠኝ ሰዎች ህይወት አልፈዋል። ከሟቾቹ መካከል የሶስት ዓመት ዕድሜ ያለው ህፃን የሚገኝበት ሲሆን በስምንት ሰዎች ላይ ከባድ የአካል ጉዳት መድረሱ ተገልጿል። ዛሬ ረፋር ላይ በግምት ሶስት ሰዓት ገደማ በአቃቂ ቃሊቲ ክፍለ ከተማ ወረዳ 3 በተለምዶ አባ ሳሙኤል ተብሎ በሚጠራው አካባቢ ባጋጠመ የተሽከርካሪ አደጋ የሞትና የአካል ጉዳት ሊደርስ ችሏል። በክፍለ ከተማ ፖሊስ መምሪያ የትራፊክ አደጋ ምርመራ ማስተባበሪያ ኃላፊ ዋና ኢንስፔክተር መርድ ደበሌ እንደተናገሩት አደጋው ሊከሰት የቻለው ከሃይሌ ጋርመንት ወደ ዩኒሳ አደባባይ ይጓዝ የነበረ የሰሌዳ ቁጥር ኮድ 378979ኢቲ የሆነ የፐብሊክ ሰርቪስ ትራንስፖርት አገልግሎት ድርጅት አውቶቡስ የሰሌዳ ቁጥሩ ኮድ 304273ኢቲ ከሆነ ሌላ ከባድ ተሽከርካሪ ጋር በመጋጨቱና መንገድ ስቶ ወደ ተቃራኒ አቅጣጫ በመግባቱ ነው። አውቶቡሱ ወደ ተቃራኒ አቅጣጫ ከገባ በኋላ ከዩኒሳ አደባባይ ወደ ኃይሌ ጋርመንት ሲጓዝ ከነበረ የሰሌዳ ቁጥሩ ኮድ 37797 ኦሮ ከሆነ ዶልፊን ተሽከርካሪ ጋር በመጋጨቱ በዶልፊን ውስጥ ከነበሩት ተሳፋሪዎች መካከል አሽከርካሪውን ጨምሮ የዘጠኝ ሰዎች ህይወት ማለፉን ዋና ኢንስፔክተር መርድ አስረድተዋል። ከሟቾቹ መካከል የሦስት ዓመት ህፃን እንደሚገኝበት የጠቀሱት ዋና ኢንስፔክተሩ በሌሎች ስምንት ሰዎች ላይ ደግሞ ከባድ የአካል ጉዳት መድረሱን ጠቅሰዋል። ከዚህ በተጨማሪ በአካባቢው ላይ የቆመና በጉዞ ላይ የነበረ ሌሎች ሁለት ተሽከርካሪዎች በአውቶቡሱ ጉዳት ደርሶባቸዋል። የአደጋው መንስኤ እየተጣራ እንደሚገኝ ዋና ኢንስፔክተር መርድ ደበሌ አስታውቀዋል። አዲስ አበባ ፖሊስ በዚህ አደጋ ህይወታቸውን ላጡ ወገኖቻችን የተሰማውን ጥልቅ ሐዘን እየገለጸ ለወዳጅ ዘመዶቻቸው መጽናናትን ይመኛል። ዘገባው የኢንስፔክተር ተዘራ አብሽር ነው።